እርሱ ከሌሎች ተባባሪዎቹ ጋር በመሆን ከሐዋሳ ከተማ ፋይናንስና ኢኮኖሚ ልማት ጽህፈት ቤት የባንክ አካውንት ከ2001 እስከ 2002 ዓ ም ባለው ጊዜ በሐሰተኛ ሰነድ በመጠቀም በድምሩ ብር 3 ሚሊዮን 502 ብር መውሰዱ ተረጋግጦ ተፈርዶበታል። ገንዘቡ የተወሰደበት ጽህፈት ቤቱም ለማስመለስ ንብረት ሲያፈላልቅ ቆይቶ ሁለት ቤቶችን አግኝቷል። አንዱ በእርሱ ስም፣ ሁለተኛው ደግሞ በሚስት ስም ተመዝግቧል። ሁለቱም ቤቶች በሐራጅ ተሸጠው ለዕዳው መክፈያ እንዲውሉ አቤቱታ አቅርቦ በፍርድ ቤት የአፈጻጸም ትዕዛዝ ተሰጥቷል። ግን ትዕዛዙ ሳይፈጸም ሚስት ትኖርበት ከነበረው ዱባይ ተመልሳ ድርሻዬ እንዳይነካ ስትል መቃወሚያ አቀርባለች። አቃቤ ሕግ በበኩሉ ባልና ሚስት መሆናቸው አልተካደም፣ ትዳሩም አልፈረሰም፣ የተጋቢዎቹ ዕዳ የጋራ ዕዳቸው ስለሆነ ሁለቱም ቤቶች ሊሸጡ ይገባል ሲል መልስ ሰጥቷል። እርሷ በተራዋ የጋራና ለትዳር ጥቅም የዋለ ሳይሆን ባለቤቴ በግሉ በወንጀል ድርጊት ምክንያት እኔ ወደ ዱባይ ከሄድኩና ከብቻችን በመጥፋት ውሳኔ ከፈረሰ በኋላ ያመጣው ዕዳ በመሆኑ እኔ ኃላፊነት ሊኖርብኝ አይገባም፣ የሚል መልስ ሰጥታለች። አድማጮች ምን ትላላችሁ? ሰበርስ ምን ወስኖ ይሆን? በመጥፋት ውሳኔ የፈረሰ ትዳር የጠፋው ሲመጣ መልሶ ይቀጥል? እንዲህ እንዳሁኑ ኃላፊነትና ዕዳም ይከተል ይሆን? ደግሞ አልሰማንም እንዳትሉ እንጂ አሁን ተመጥኖ ይቀርባል። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና፣ አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱም። ጉዳዩን በመጀመሪያ ያየው ፍርድ ቤት ክርክሩን ከመረመረ በኋላ ሚስት በስሟ የተመዘገበው ቤት የግሏ መሆኑን ስላላስረዳች ሁለቱም ቤቶች የተጋቢዎች የጋራ ሀብት ናቸው። አቃቢግ ግን በቤተሰብ ሕጉ መሰረት እዳው ለጋራ ጥቅም የዋለ መሆኑን ስላላስረዱ እርሷ ከሁለቱም ቤቶች ያላት ግማሽ ድርሻዋ ለእዳው መክፈያነት ሊውል አይገባም በማለት ብይን ሰጥቷል። አቃቢግ ግን ይህንን ተቃውሞ ለጠቅላይ ፍርድ ቤት ይግባኝ ብሏል። ፍርድ ቤቱም የእርሱ ድርሻ የማይበቃ ከሆነ የእርሷ ድርሻ ላይ ተቀንሶ ሊከፈል ይገባል በማለት የስር ፍርድ ቤትን ውሳኔ በማሻሻል ወስኗል። በዚህ ውሳኔ ቅር የተሰኘችው ሚስት የፍርድ ሂደቱን ጠብቃ የመጨረሻ ውሳኔ ፈልጋ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሳለች። በአቤቱታዋም ከባለቤቷ ጋር ተጣልታ በ1999 ዓ ም ጠፍታ ወደ ዱባይ መሄዷን እርሱም በ2001 ዓ ም የመጥፋት ውሳኔ በፍርድ ቤት ማሰጠቱን ይህ ውሳኔም ጋብቻውን እንዳፈረሰው ገልጻለች። የቀድሞ ባለቤቷም ወንጀሉን የፈጸመው ጋብቻው ከፈረሰ በኋላ በመሆኑ የእርሱን እዳ እኔ ልሸከም አይገባም ስትል ቅሬታዋን አቅርባለች። የፌዴራል ጠቅላይ ፍርድ ቤት ሰበር መዝገብ ቁጥር 7491 ተከፍቶና አቃቤ ሕግም መልስ ሰጥቶ ጉዳዩ ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ሙሉ ውሳኔው ቅጽ 14 ላይ ስለወጣ እንድታነቡት እጋብዛለሁ። ሰበር በፍርድ አተታው ለሚስት ቅሬታ አቃቢግ የሰጠውን መልስና ጠቅላላ የፍርድ ሂደቱን አትቷል። አቃቢግ መጥፋቷንና ትዳር መፍረሱን ተከትሎ ለመጣ እዳ ኃላፊነት ሊኖርብኝ አይገባም ላለችው ክርክር መልሱን ሰጥቷል። ሚስት የመጥፋት ውሳኔውን ፍርድ ቤት ቀርባ አሽረዋለች። የዚህ መሻር ደግሞ ጋብቻው ፈርሷል ተብሎ የተሰጠውን ውሳኔና ውጤቶቹን የሚሽር ነው። በዚህ ምክንያት ወንጀሉ የተፈጸመውም ሆነ እዳው የመጣው ጋብቻው ጸንቶ ባለበት ጊዜ እንደሆነ ህግ ግምት ስለሚወስድ ክርክሯ ተቀባይነት ሊኖረው አይገባም ሲል ተከራክሯል። ሰበር ለዚህ የሁለት ወገኖች ክርክር ህጉን ተከትሎ መልስ ሰጥቷል። በፍታ ቤርግ ቁጥር 170ና 171 መሠረት የመጥፋት ውሳኔ የተሰጠበት ሰው ተመልሶ ሲመጣ ንብረቶቹን የማግኘት መብት እንዳለው ተደንግጓል። ጠፋ በመባሉ ምክንያት ፈርሶ የነበረው ጋብቻ ግን ተመልሶ ሕይወት የሚዘራ ስለ መሆኑ የሚጠቁመው ነገር የለም። ይህ ከሆነ ደግሞ ሚስት ተመልሳ በመምጣቷም ሆነ የመጥፋት ውሳኔዋን በማሻሯ ፈርሶ የነበረው ጋብቻ ከተሻረም ሆነ ተመልሳ ከመጣችበት ቀን ጀምሮ መልሶ ይቋቋማል፣ ዕዳውም የመጣው በጋብቻ ውስጥ ነው የሚለው ክርክር የሕግ መሠረት ያለው ሆኖ አልተገኘም አለ። የጋብቻ መፍረስ ውጤት ዘላቂነት ያለው እንጂ ጠፋ የተባለውን ሰው መመለስ ተከትሎ የሚሰረዝ አይደለም ሲል ማከለ። እናም ጋብቻው ከፈረሰ በኋላ አንደኛው ተጋቢ የሚያመጣው ዕዳ የራሱ እንጂ ሌላኛውን ተጋቢ የሚመለከት አይሆንም። እናም ከሁለቱም ቤቶች ላይ ያላት ድርሻ ለእዳው መክፍያ ሊውል አይገባም ሲል ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይህ ሆነም። የመጥፋት ውሳኔ የተሰጠበት ሰው ቀደም ሲል ጋብቻ የነበረው እንደሆነ የጠፋው ሰው መመለስ በመጥፋት ውሳኔው የፈረሰውን ጋብቻ እንደገና ተመልሶ ሕይወት እንዲዘራ የማድረግ ውጤት አለው ለማለት የማይቻል ስለመሆኑ በፍርድ ቤት የተሰጠ የመጥፋት ውሳኔ መሻር በመጥፋት ውሳኔው መሰረት የፈረሰን ጋብቻ ከፈረሰበት ቀን ጀምሮ ወይም ግለሰቡ ከተመለሰበት ቀን ጀምሮ መልሶ እንዲቋቋም ለማድረግ የሚያስችል ስላለመሆኑ ነው ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ነበሩ።